ጤና ይስጥልኝ ተመልካቾቼ፣ ወዳጆቼ፣ አክባሪዎቼ እንደምን ሰንብታችኋል። በዛሬ ፕሮግራማችን ስለ ኤክስፔክቴሽን ወይም ደግሞ ስለመጠበቅ፣ ከሰዎች ነገሮችን ስለመጠበቅ እናወራለን። አብራችሁን ቆዩ። ኤክስፔክቴሽን እኔ ሕይወት ውስጥ ለረጅም ጊዜያት በቃ ሲረብሸኝ የኖረ ነገር ነው። በቃ ከሰዎች መጠበቅ እና ሁሌም እዚህ ነገር ላይ የረዱኝ አምስት ነገሮችን ዛሬ ነግራችኋለሁ። የመጀመሪያው ምንድነው? ኮምፕሊትሊ ራሴን ማወቅ እኔ ማን ነኝ? ዳጊ ማን ናት? ምንድነው የምፈልገው? ለምንድነው ከተለያዩ ሰዎች የተለያየ ነገር እየጠበቅኩ ሁሌ ዲሳፖይንትድ መሆነው? የሚለው ነገር የራሴን ማንነት አጥብቄ ለማወቅ መሞከርና ምንድነው ፍላጎቴ? በቃ እያንዳንዱን ህልሜ ምንድን ነው? ከዚህ ሰው ጋር ይህን ነገር የምጠብቅበትስ ምክንያት ምንድን ነው የሚሉትን ነገሮች በደንብ ከራሴ ጋር መነጋገሬ ረድቶኛል። እራሳችንን በትክክል ስናውቅ ሌሎችንም ሰዎች ማወቅ ስለምንችል ማለት ነው። ኤክስፔክቴሽን ደግሞ አብዛኛውን ጊዜ ሪሌሽንሽፕ ላይ፣ ዴቲንግ ላይ፣ ትዳር ላይ ነው በጣም የሚበጠብጠን። ልክ ትዳር ውስጥ ወይም ደግሞ ሪሌሽንሽፕ ውስጥ ስንገባ ከዛ በፊት እኮ ከጓደኞቻችን ጋር ህልዚ የሆነ ህይወት ደስተኛ፣ ተጫዋች፣ ቀልደኛ ሰው ሁሉ የሚወደን የነበረን ሰዎች፣ ልክ ከሆነ ሰው ጋር ፍቅር ውስጥ ስንገባ ወይ የጠበቀ የፍቅር ግንኙነት ሲኖረን ወይም ኢቨን ትዳር ሲሆን ኮምፕሊትሊ ባህሪያችን ይቀየራል። ከዛ ሰው በተደጋጋሚ ነገሮችን መጠበቅ እንጀምራለን። በቃ ያ ሰው ደስታ እንዲሰጥን፣ ያ ሰው ስሜታችንን ቶሎ እንዲረዳ፣ ያ ሰው ኦልሞስት የምንፈልገው ያኛው ሰው የራሱን ህይወት ጊቫፕ አርጎ በቃ እኛን ለማስደሰት እንዲቆም። በቃ ባሌ የምለው ሰው እኔን ቀኑ ሙሉ ሊያስደስተኝ ይገባል፣ ሳልነግረው ኮሚኒኬት ሳላረግ ሳላስረዳው እንዲያውቀኝ፣ ቀድሞ እንዲረዳኝ ይፈልጋለሁ። እና ያ ሮንግ ነው ጋይስ አንደኛ እኛ ራሳችን ማድረግ የማንችለውን ነገር ነው እነሱ እንዲያደርጉልን የምንጠብቀው። ስለዚህ ከዚህ ነገር ለመውጣት የመጀመሪያው ነገር ራሳችንን ጠንቅቀን ማወቅ አለብን። ራሱን ጠንቅቆ ያወቀ ሰው ብቻ ነው የሌላውን ሰው ስሜት የሚያውቀው የሚረዳው። ራሳችንን ካለማወቃችን የተነሳ በጣም ስለምንዋጅቅ፣ ስሜታችን በተለያየ ሰዓት ስለሚቀያየር የዛኛውን ሰው ቫሊዴሽን እንፈልጋለን። በቃ ያኛው ሰው ትቺ ያለሽ፣ ያኛው ሰው የኔ ፍቅር በላሽ ወይ የኔ ፍቅር ጠጣ ወይ እንዴት ሆንክ። በቃ እያንዳንዱን አስታውሳችሁ ከሆነ የመጀመሪያው ስቴጅ ላይ ሪሌሽንሽፕ ላይ በተለይ በቃ ታሪክ ነው አደለም ሁሉም በቃ የዛሬው አልቆብን ነገ ነው የምንሄደው። በቃ እኔ ፍቅር ነገ ቁርስ ሽን በላሽ ሆይ እስከ ማለት ነው የምንደርሰው፣ እና ይሄ ሂውማን ኔቸር ነው። በቃ አዲስ ነገር ሲሆን አዲስ ግንኙነቱ ሲገባ ጊዜያችንን አንወስድም። እኔን ጨምሮ ድሮ እንደዛ ስለነበርኩኝ ያኛው ሰው እንዲያስደስተኝ ጠብቅ ነበር፣ ያኛው ሰው ቀድሞ እንዲያውቀኝ እንዲረዳኝ ይፈልግ ነበር። ግን ያኛው ሰው ልክ እንደኔ ሰው መሆኑን እዘነጋለሁ ማለት ነው። ያኛውም ሰው የሚያስደስተው ሰው ሊፈልግ ይችላል፣ ያኛውም ሰው የሚረዳው ሰው ሊፈልግ ይችላል እና በተቻለን መጠን እራሳችን እራሳችንን ጠንቅቀን እንወቅ ነው ነምበር ዋን በቃ ማወቅ አለብን። እኔ ራሴን ሳቅ ነው ሌላኛውን ሰው ልረዳ የምንችለው። ሁለተኛው ነገር ማንም ሰው መጥቶ ሴቭ እንደማያረገን መረዳት አለብን። አብዛኞቻችን ከሪሌሽንሽፕን ባሻገር በስራም በኑሮም በስኬትም ህልማችንን እውን በማድረግም ሌሎች ሰዎችን እየጠበቅን እንገኛለን በቃ የሆነ ሰው የሆነ የስራ ዕድል እንዲፈጥርልን፣ የሆነ ሰው መጥቶ አንቺ ጎበዝ ነሽ ትችያለሽ እንዲለኝ፣ የሆነ ሰው መጥቶ ያሰብኩትን ያለምኩትን ነገር እንዲያሳክልኝ ወይም ደግሞ እንዲያግዘኝ ይፈልጋለሁ። ኖ ዋን ኢዝ ካሚንግ ቱ ሴቭ ዩ፣ ማንም ሰው እናንተን ለማዳን አይመጣም፣ ቢመጣም ለትንሽ ጊዜ ነው ስለሚደክም ማለት ነው። እና በቃ ሁሌ ማስታወስ ያለብን ሁለተኛው እና ቬሪ ኢምፖርታንት ነገር ለእኛ ያለ ነው እኛ መሆናችን። እኛ ለራሳችን ማድረግ ያልቻልነውን ነገር ሌላ ሰው ለራሳችን ሊያደርግልን እንደማይችል ልንጠብቅም እንደማይገባ መረዳት አለብን። እንደ ጋይስ ላይክ እስኪ ቲንክ አባውት ኢት ሌላውን ሰው ፎርስ ማድረግ በቃ አንተማ እንደዚህ አላረግክልኝ፣ አንቺማ እንደዚህ አላረግሽልኝ፣ እኔ ስጠብቅህ አንተ በሰዓት አልመጣህም፣ አልደወልክልኝ፣ ቴክስት አላረግክልኝ፣ በቃ ጭቅጭቅ ማለት ነው። ሰው በተቻለን መጠን ሁለተኛውን ፖይንት ሁሉ ማስታወስ አለብን። ሌላ ሰው ሴቭ ሊያደርገን አይችልም። ራሳችንን ማዳን፣ ራሳችንን መቀየር፣ እራሳችንን የሆነ ቦታ ማድረስ የምንችለው እኛ እንደሆነም መረዳት አለብን ማለት ነው። ሶስተኛው ፖይንት ደግሞ ዶን ቴክ ኢት ቱ ሲሪየስሊ በቃ ማለት ነገሮችን በሙሉ በቃ በሲሪየስ እንደዛ ነበርኩ። ዶሮ ቀጠሮንም በጣም በሲሪየስ አጥብቄ አምስት ደቂቃ ማርፈድን እንደ ትልቅ ታሪክ በቃ ከዛኛው ሰው ጋር ጭቅጭቅ ውስጥ በተለይ ሪሌሽንሽፕ ከሆነ የምጨቃጨቅበት ጉዳይ ነበረ። ያ ሰው ደውላለሁ ብሎ ካልደወለ በጣም የምናደድበት ጊዜ በጣም ብዙ ነበረ። እና ዶንት ቴክ ኢት ቱ ሲሪየስሊ በቃ ህይወት የዛን ያህል ሲሪየስ እና የሚያስጨንቅ ነገር አይደለም፣ በቃ ላይክ ነገሮችን እያንዳንዱ ጥቃቅኑንም ትላልቁንም ነገር በቃ አይምሯችሁን ውስጥ እየከተትን በጣም ስለምናስበው በጣም ስለምናሰላስለው እንዲረብሸን ስለምንፈቅድለት ነው። ከዛኛው ሰው ጋር ይሄ ሁሉ ኤክስፔክቴሽን የሚኖረን ነገሮችን በጣም ሲሪየስሊ ካለ አግባብ አካብደን አጉልተን ስለምናያቸው ነው። ስለዚህ ሶስተኛው ፖይንት በቃ ዶን ቴክ ቲንግስ ዶን ቴክ ላይፍ ቱ ሲሪየስሊ ቀለል ለማድረግ መልመድ አለብን። እኔ አሁን ብዙ ጊዜ ፈጅቶብኛል፣ ነገሮችን ቀለል ለማድረግ ሰው ሊዘገይ እንደሚችል ኢቨን ሪሌሽንሽፕ ውስጥ ያለት ሰው ደውላለሁ ብሎ ላይ እንደሚችል አንዳንዱ ሰው እኮ በጣም ከግድ የለሽነት ይሆናል የማይደውለው ወይም የሚያረፍደው ወይ ይመጣለሁ ብሎ የማይመጣው እንደዚህ አይነት ሰዎችም ኦፍኮርስ ከህይወታችን ማስወጣት ግድ ይላል። በተደጋጋሚ ድል እንሰጣችኋለን የማይቀየሩና ለእኛ ስሜት የማይጠነቀቁ ከሆነ ደግሞ እኛ ወይ ሀብቱ ሙቮን ዛወር ላይ ግን ማለት ነው። የሚወደንንም ሰው የሚያከብረንንም ሰው ትንሽ ጥፋት በጠፋ ቁጥር ሲሪስሊ መውሰድ ያንን ነገር መጨቃጨቅ እንዲያልሆንክም እንዲያላረክልኝም እንዲያጥፍትሃል እንዲ ስለሆነ ነው እንደዚህ የሆነው እያሉ እነዛን ሊያምሩና ውብ ሊሆኑ የሚችሉትን ቀናቶች በሙሉ በጭቅጭቅ የምናሳልፍ ብዙ ሰዎች አለን ጋይስ። በጣም አይጠቅምምም፣ አይረዳም። አራተኛ ፖይንት ደግሞ በጣም ዲፔንደንት እና ክሊንጊ መሆን ይሄንም እዛ ሰው ላይ ሙሉ ነገራችንን ማስደገፍ፣ በቃ ስሜታችንን በዛ ሰው ሙድ ውስጥ በቃ መመደብ። ደስተኛ መሆነው ያሰው የሚያስደስተኝ ነገር ሲያደርግ፣ ያሰው አጠገቤ ሲሆን በቃ መቦረቅ ያ ሰው ደግሞ በሌለ ቀን ደግሞ መሰበር። በቃ ይሄ የኛን ህይወት በዛኛው ሰው ህይወት ላይ ጭነንበት ያኛውን ሰው እስኪጨነቅ ድረስ ማድረግ። ብዙ ሪሌሽንሽፖች፣ ብዙ የፍቅር ህይወቶች፣ ብዙ ትዳሮች በዚህ ነገር ፈርሰዋል። በቃ ያላንተ ህይወት የለኝም ያላንች ህይወት የለኝምና አብረኙን አቲጂ ተቀመጪ በቃ የትም አልጣሽ 24 ሰዓት አብረሽ ልሁን ምናምን። ይሄ በጣም ናጊንግ ነው ጭቅጭቅ ነው። ብዙ ሰዎች ጥለው ይሄዳሉ። አይፈልግም ማንም ሰው። ናቹራል። በጣም የመጀመሪያው ሰሞን ሊታገስ ይቻላል። የመጀመሪያው አካባቢ በቃ እኛ የፈለግነውን ነገር ሊያደርግ ይችላል፣ ኢቭን ማድረግ ሳይፈልግ፣ ኦኬ ወዳታለሁ፣ ስለዚህ ላድርገው ሊል ይችላል። የሆነ ሰው መጀመሪያው አካባቢ ፍቅር አዲስ ሲሆን ያለ ስሜት ስለሆነ በቃ ልሙትልህ ልሙትልሽ ስላለ ሊያደርጉልን ይችላሉ። ከተወሰነ ጊዜ በኋላ ግን ያ ነገር መቀጠል አይችልም። ለምን? ሪያሊስቲክ አይደለም። ስለዚህ ምን ይሆናል? ሰዎች መሰላቸት ይጀምራሉ። አስር ጊዜ ስንደውላቸው አስር ጊዜ ስንጨቃጨቃቸው የትገባሽ የተወጣሽ ምን በላህ ምን ጠጣ? ከኛ ውጪ ህይወት እንዲኖራቸው አንፈቅድም። ኢቨን ስራ ከስራ ስራ ሄደው ከስራ አርፍደው እንኳን ሲመጡ አንተማ ጠላኝ አርፍደህ መጣ። ከጓደኞቻቸው ጋር ድንገት እራት ቢበሉ ቤት መተራት መብላት ነበረብኝ በየቦታው ትበላለህ። እያንዳንዱን ነገር በቃ እየበተንን እንዲያቀራርብን ሳይሆን ነገሩ እንዲያራርቀን የምናደርግ ብዙ ሰዎች አለን ባይዘዎ እንደዚህ አይነት ሰዎች የሚሆን ነው እኛ ወደን አይደለም ድሮ ያየናቸው ወላጆቻችን ላይ ጎረቤት ላይ ምናምን ስናድግ ያየነው ነገር ነው እንደዚህ ክሊንግ ና ዲፔንዳንት የሚያደርገን ግን ኦልሶ ያንን ማቆም የኛ ሀላፊነት ነው ሪመምበር ስቲ የሆነ ሰው እኛን እስኪያገኝ ድረስ ሆል ላይፍ ነበረው፣ በቃ ሙሉ የተሟላ ህይወት የኖረ ሰው ነው። እኛም ሌላ የተሟላ ህይወት የኖረን ሰዎች ነን። ዛሬ ተገናኝተን ነው እንግዲህ ከተለያየ ባግራውንድ የመጣን ሰዎች ዛሬ ተገናኝተን ተዋደድን አደለ? ስለዚህ ያ ሰው እኔን እስከሚያውቀኝ፣ እኔ ያን ሰው እስከማውቀው የሚፈጀው ጊዜ አለ፣ የሚፈጅ ፕሮሰስ አለ። ግን ነገሩን በአንድ ያጧጡፈ ነው በቃ ያን ሰው መረበሽ ና እስኪሰላች ማድረግ ሪሌሽንሽፓችንም ሆነ ትዳራችን እንዳይሰራ መሰናክል ይሆንብናል ማለት ነው። ሰው በተቻለን መጠን ብዙ ሰዎች ጥለውን የሚሄዱበት ምክንያት አንዱ ክሊንግ እና ዲፔንደንት መሆናችን እና ጥብቅ የምንለው ነገር ስለሆነ የራሳችን ህይወት እንዳለን እናስታውስ። ስራ የራሳችንን ስራ መስራት ከሌለንም ስራ መፍጠር አለብን እንጂ የሆነን ሰው እና ሂድ ተቀመጥ እያለን መረበሽ የለብንም። በዛም ላይ ስታስቡት ደግሞ የራሳችንን አይምሮ እንኳን መቆጣጠር የማንችል ሰዎች የሌላውን ሰው አይምሮ ለመቆጣጠር መሞከር በጣም በጣም የማያስኬድ መንገድ ነው ማለት ነው። በጣም እኔ አርጌው ስለማቅ ነው ጋይስ ፔን ሆን አቋለ በቃ ይሄ ኢጓል አደለ። ሊደውልልኝ ይገባል፣ እኔ ባልኩት ሰዓት የሰው መገኘት አለበት፣ እኔ ያልኩትን ነገር ነው የምናደርገው። ካልሆነም ማይ ዌይ ኦር ዘ ሃይ ዌይ። በጣም በዛ አንደኛ ነበርኩ። በቃ ወይ እኔ ያልኩት ይሆናል፣ ወይ ሁሉም ነገር ይቀራል። ግን ጥሩ አይደለም፣ ለህይወት አይረዳም፣ አይበጅም። ነገሩን ግን ቆይቼ ስረዳው ደግሞ ትልቅ ትምህርት ወስጀበት ዛሬ ላይ እንደዚ አይነት አመለካከት የሌለኝ ሰው ሆኛለሁ። ይሄ ወደ የት ይወስደናል። ወደ አምስተኛ ፖይንት አምስተኛ ፖይንቴ ደግሞ እናንተ ላይ እንዲደረግ የማትፈልጉትን ነገር ሌላ ሰው ላይ አታደርጉ። በሪሌሽንሽፕ ውስጥም ማለት ነው። ልክ ባሌ ኔ ላይ ወይ ቦይ ፍሬንዴ ኔ ላይ እንዲያደርግ የማልፈልጋቸው የተለያዩ ነገሮች ሆነው ሳለ ኖረው ሳለ፣ እኔ ግን እነዛን ነገሮች እዛኛው ሰው ላይ ሳደርግ ምንም የማይመስለን ብዙ ሰዎች አሉ። እኔ እንደዛ ስለነበርኩ እንዳልኳችሁ እና ልክ እኛ እንደፈለግን የመሆን መብት ያለንና ሌላኛው ሰው ደግሞ እኛ በምንመራው እኛ በምናሳየው መስመር መጓዝ እንዳለበት ምናምን በጣም ብዙ ሰዎች አለን። ያ ደግሞ በፍጹም እንደገና የማያስኬድ ነገር ነው። ለምን እያንዳንዱ ሰው የራሱ የሆነ አይምሮ፣ እያንዳንዱ ሰው የራሱ የሆነ የመጣበት መንገድ አለ። እያንዳንዱ ሰው ያሳለፈው የህይወት ህይወት ጉዞ አለ። ማንም ሰው ኦነስትሊ ነው የምላችሁ ማንም ሰው በተለይ በፐርሰናል ሪሌሽንሽፕ፣ በፍቅር በትዳር በምን የሚከታተለው ሰው የሚያስጨንቀው ሰው አይፈልግም ግን ቅድም እንዳወራ ነው በቃ ሪስፔክት የማያረጉንን የማይወዱንን እንደማይወዱን የሚያስታውቅባቸውን ወይም ደግሞ ነው እን አረጋለ ብለው የማያረጉትን ሰዎች አይጨምርም። አሁን የማወራው ነገር በቃ ነው እኛ በራሳችን ጊዜ ያለንን ፍቅር ያለንን ሪሌሽንሽፕ ያለንን ትዳር እንዳናበላሸው ነው አሁን የምናወራው ያለነው። ስለዚህ በተቻላችሁ መጠን በተቻለን መጠን እኛ ላይ እንዲደረግ የማንፈልገውን ነገር ሌሎች ሰዎች ላይ ማድረግ የለብንም። ለዛ ነው እኮ አንዳንዴ ካያ ባሎች ውጭ ወጡና ከጓደኞቻቸው ጋር ስለቤታቸው ስለ ትዳራቸው ያወሩ እንደ የጨቀጨቀች ነው ሊሆን ይችላል። እነ እሷ እንዲያርጋኝ እኔ ደግሞ እንዲታረግ እንዲታረጋለች ይሆናል። እሷ ከጓደኞቿ ጋር ቆይታ ስትመጣ እኔ ምንም እንድላት አትፈልግም። እኔ ግን ከጓደኞቼ ጋር ቆይቼ ስመጣ ይደብራታል ሊሆን ይችላል። ሴቷም እንደዛ በቃ አሁንማ በጊዜ አይገባም ትቶኛል፣ ከወለድን በኋላ እንደዚህ ሆኗል ያል ለጓደኛዋ ታወራለች። ሪሌሽንሽፕ ላይ እና ትዳር ላይ ስንሆን በተቻለን መጠን ላይፋችን ፕራይቬት መሆን አለበት። ይሄ ፍቅር ትዳር ፕራይቬት መሆን አለበት። በየቦታው እየሄደ የምናወራው ነገር ስለ ሚስቴ ስለ ባሌ፣ በየቦታው የሄድኩኝ የማወራ ሰው ከሆነ ትዳሬን አላከብርም ማለት ነው። ሰው ሪሌሽንሽፕ እና ትዳር በተቻለ መጠን ፕራይቬት መሆን አለበት። ያንድ አይሆን የሚያደርገው ነገር ምንድነው? እቤት ሰላም ማለት እቤት አለመስማማት እቤት ፍቅራችንን ኢንጆይ አለማድረግ መቻል፣ ሁላችንም በየፊናችን ሄደን እንድናወራ እና መፍትሄውን ከውጭ ለማምጣት እንድንሞክር ይሆናል። ግን የለም ጋይስ፣ ውጭ መፍትሄ የለም። መፍትሄው ያለው ሲጀመር ከባሌም ጋር ከቦይፍሬንድም ጋር ከሚስቴም ጋር ከፍቅር ጓደኛዬም ጋር አይደለም። መፍትሄው ያለው ሲጀመር እኛ ውስጥ ነው። እዚህ እነዚህ አምስት ነገሮችን መተው ካልቻለን፣ ሁሌ እንደዚህ አይነት የመጨቃጨቅ መንፈስ በቃ የጭቅጭቅ መንፈስ ካለ የፈለገ የሚወደን ሰው ጥሎ ነው ይሄዳል። እዚህ ደስታን ውጭ አትፈልጉ። ውጭ ማለት ከእኛ ውጭ። ለምን ደስታችን በአንድ ሰው መምጣትና መሄድ ባየሩ መቀዝቀዝና መሞቅ፣ ስራ በመበላሸት እና በመሳካት እንዲሁ በመሳሰሉት ነገሮች ላይ ካረግ ነው ደስታችንን፣ ምንም የሚሆንልን ነገር የለም። ሁሌ ላይ እንዳዘንን አንድ ትንሽ ደስታ የሆነ ነገር ሲፈጠር መከፋት ነው የሚሆነው። ስለዚህ አሁንም ሰዎች ጋር ያለንን ኤክስፔክቴሽን እና ከሰዎች የምንጠብቃቸውን ነገሮች አጀስት ማድረግ አለብን። ሁሉም ሰው እንደኛ ሰው ነው። ሁሉም ሰው እንደኛ ደካማ ጎን አለው። ስለዚህ ጋይስ ፊክስ ዮር ሰልፍ መጀመሪያ መጀመሪያ ከራሳችሁ ጋር ተወያዩ። መጀመሪያ ማንነታችሁን እወቁ። መጀመሪያ የምትፈልጉትን ነገር ተረዱ። ከዛ በኋላ ነው ከሌላ ሰው ጋር ኮኤግዚስት ማድረግ የሚቻለው አብሮ መሆን የሚቻለው ችግር ሲኖር መወያየት የሚቻለው በእርጋታ ለምን እንዳልካችሁ በቁጣ እንዲያርከኝ ብላችሁ የጀመራችሁት ኮንቨርሴሽን ወደ ሰላም ነገር አይሄድ። ግን እንዲ እንዲ ተሰምቶ የነበረ ቢከዝ እንዲ እንዲ ስለሆነ እያለን የምናወራው ነገር አንደኛ ነገሩን ወደ መፍታት ችግሩ ወደ መፈታት እንዲሄድ ይረዳናል። ሁለተኛ ነገር ነገ እንኳ ነገር ባይሰራ ባይሳካ ጸጸት እንዳይኖረን ይረዳናል ማለት ነው። ስለዚህ ጋይስ በተቻለን መጠን ራሳችንን እናሳድግ፣ ራሳችንን እንመርመር። ህይወታችንን ከውጭ ወደ ውስጥ ውጭ በሚከናወኑ ነገሮች ሳይሆን ህይወታችንን ከውስጥ ወደ ውጭ መኖር አለብን። ከውጭ ወደ ውስጥ መኖር የማይሆን ነገር ነው፣ የማያስኬድ መንገድ ስለሆነ ስለዚህ ደስታችንን፣ ስኬታችንን፣ ህልማችንን፣ ፍላጎታችንን ሌሎች ሰዎች ላይ መጫን ትተን ያንን ነገር ራሳችን ከውስጣችን እያወጣን ከውስጥ የሚወጣው የሚፈልቀው የማያልቅ ጆይ ነው ጊዜያዊ ደስታ ጊዜያዊ መቦረቅ ሳይሆን ወይም ጊዜያዊ ሀሴት ሳይሆን ከውስጥ የለ ከራሳችን የሚመነጭ ደስታ በውጭ ነገሮች አይበጠበጥም። ሌላኛው ሰው በሚያደርገው አክሽን አይበጠበጥ። እኛ ከሰዎች በምንጠብቀውና ሰዎች በማይሰጡን ወይም በሚሰጡን ነገር ላይ የተመረኮዘ አይሆንም ማለት ነው እና እኔ ከፐርሰናል ኤክስፔሪየንስ ነው የማወራው። ይሄ ነገር አይረዳም አይጠቅምም፣ መተው መጣል መልቀቅ ያለብን ነገር ነው። ካልሆነ ግን እንዲሁ እንደተጨቃጨቅን አንደኛ የምንወደው ሰው ጥሎን ይሄዳል። ሁለተኛ ሁሌ ምን አይነት ሰው ናት፣ ምን አይነት ሰው ነው፣ ምን አይነት ሰው ነች እንባባላለን። ሶስተኛ ደግሞ ምንም የሞላ የተሳካ ተሳካ ህይወት ለራሳችን ደስታ አይኖረንም። ውስጣችን ሰላም ከሌለው ደግሞ ህልማችንን ማሳካት አንችልም። ውጭ ሄደንም ለሌሎች ሰዎች የደስታ ምንጭ ሳይሆን እኛ ራሱ የምንሆነው ሌሎች ሰዎች እንኳ እኛ አካባቢ ለመሆን ኤነርጂያችን የሚከብድ አይነት ሰው ነው የምንሆነው። ስለዚህ መጀመሪያ በራሳችን መደገፍ፣ ራሳችንን ማወቅ፣ በራሳችን መተማመን መቻል አለብን። በቃ ነገር ባልሆነ ጊዜ ስብር እያልን የሆነች ነገር በተሳካች ጊዜ ንቅት እያል የሆነ ሰውዬ በወደደን ቀን እየተደሰትን በሄደ ቀን እየተከፋን ህይወት ለዛ አይደለም ወደዚህ ምድር የተላክነው የመጣነው። ስለዚህ ራሳችንን ፈትሽ፣ ራሳችንን እንመርምር። እንደዚህ እያደረግን ያለን ሰዎች ደግሞ ከዛሬ ጀምሮ በቃ እርምጃ እንውሰድ። ኤክስፔክቴሽናችንን ማኔጅ ማድረግ መቻል አለብን። እላችኋለሁ እኔ ደግሞ በጣም ወዳችኋለው ሰው መሆን ዘራችን፣ ፍቅር ሃይማኖታችን ይሁን። ሰላም ቆዩኝ።